የተንቦ እንቅልፍ ራስ ህመም ሰምተሃል? ይህ በአስቸኳይ የሚመጣና በአምስት ሰከንድ ውስጥ በጣም ከባድ የሚሆን ራስ ህመም ነው። በማይታገን ተፈጥሮ ምክንያት ብዙ ታካሚዎች በመሬት ላይ ይወድቃሉና ንቃት ይጣላቸዋል። ይህን ሁኔታ ሲመለከቱ፣ በአካባቢ ያሉ ሰዎች ታካሚውን ወደ ቅርብ የአስቸኳይ ሆስፒታል በእርግጥ ይሸከማሉ። ሆስፒታሉን ሲደርሱ ብዙ ጊዜ ያልተቆጣጠረ የደም ግፊ ይህን የተንቦ እንቅልፍ ራስ ህመም የሚያስከትለው አንዱ ምክንያት እንደሆነ እናገኛለን። የደም ግፊት አንደኛ ከሆነ ወደ ሲቲ ስካን መሄድ አለብን። ከዚያ ሲቲ ስካኑ የአንጎል መድኃኒት ከደም ስር ፍንስ ምክንያት እንደሆነ ያሳያል። በጥቂት ጊዜ ይህ እንኳን በእንቅልፍ ወቅት የሚከሰት ሊሆን ይችላል። ነገር ግን እንደዚህ አይነት ምልክቶች ሲከሰቱ ወደ አስቸኳይ የኖሩ ሆስፒታል ወይም አፖሎ ሆስፒታል ማግኘት አለብህ። አመሰግናለሁ።